በቁርአን ላይ ያላቸው እምነት ከዚህ የአህባሽና መሰል አስተሳሰብ የተለየ ነገር እንደሆነ አሳይቼ ነበር። ነገር ግን ቁርአን መክሉቅ ነው ብሏል ብዬ በሰራሁት ቪዲዮ ላይ አንዳንድ ሰዎች አላለም፣ ወላሂ አላለም በጣም በአላህ እየማሉ መሐላቸውንም በጣም አጠንክረው ወላሂ አላለም እያሉ የተናገሩ ልጆችን ስላየሁና ለነሱ ብቻ ሳይሆን አንዳንድ ሰዎችም ገብተው ቪዲዮውን ሲያዩት እንደዚህ አይነት የሚያስመስል ንግግርን ስላለው ነገሩን ግልጽ ለማድረግ ያክል ሙሉ ቪዲዮውን ሙሉ ቪዲዮውን ይዤላችሁ መጥቻለሁ። እያንዳንዱን ንግግሩን ከሙሉ ቪዲዮው እያነሳን የምንመለከት ይሆናል። ማንኛውም ሙስሊም በአላህና በመልእክተኛው በትክክል የሚያምን አካል በሙሉ የማይቀበላቸውን ይህንን ብልሹ እምነት ደብቀው እንደሚጓዙ ይሄ የታወቀ ነገር ነው። አንዳንዴ እንደዚህ ወጣ ሲልባቸው ይህንን ነገር ለማለባበስ መፍጨርጨራቸው የማይቀር ነገር ነው። ቪዲዮውን ዩቲዩብ ላይ በምታዩት መልኩ ቁርአን የጅብሪል ንግግር አይደለም በሚል ርዕስ ወደ 22 ደቂቃ አካባቢ ነው፣ ሙሉውን በደንብ ማዳመጥ ትችላላችሁ። ነገር ግን ቪዲዮ ላይ ለማለባበስ የሚጠቀማቸው ነገራቶች ስላሉ እሱን ግልጽ ለማድረግ እንሞክራለን። አሁን ቀጥታ ወደ ቪዲዮ ከመግባታችን በፊት አሕባሾች በቁርአን ጉዳይ ላይ ሁለት አይነት አገላለጽ እንዳላቸው ማወቅ ይጠበቅብናል። ይህንም ባለማወቅ የተነሳ ነው ለቁርአን የሚያስቀምጡትን ሁለት አይነት ታሪፍ፣ ሁለት አይነት ኢጥላቅ ባለመረዳት የተነሳ አረ ቁርአንን የአላህ መክሉቅ ነው አይሉም። እንዲሁም ቁርአን የአላህ ንግግር ነው ነው የሚሉት። ሌላው ደግሞ ያኛውን ሲሰማ አረ ቁርአን ፍጡር ነው ብለዋል ይላሉ። ለአካሄድ እንዲመቻቸው ለቁርአን ሁለት አይነት ታሪፍ አድርገውለታል። እሱን ከንግግሩ ላይ የምንመለከት ይሆናል። ቀጥታ ወደ ቪዲዮ እንግባ።

አልሙነዘል እዚህ አይነት የአሽዓሪያ ፍልስፍና አዘል የሆኑ ቃላትን ስለተጠቀመ ለአብዛኞቹን ሰዎች በእርግጥም አደናግሯቸዋል። እዚህ ጋ የተጠቀመውን ቃል ሰምታችሁታል። ዒባራ ነው፣ ገለፃ ነው ያለ የአላህን የቁርአኑን ገለፃ ነው እንጂ ቁርአንን አይደለም እያለ ስለዚህ ዒባራ ገለፃ ነው ያለ ቁርአንን ማለት ነው። እነዚህ ሁለት ቦታዎች ላይ እንዳስተዋላችሁት በመጀመሪያው ንግግሩ ላይ ምንድን ያለው ቁርአን የአላህ ንግግር መሆኑን የአላህ ቃል የአላህ ንግግር መሆኑን እንመሰክራለን ከላሙላህ መሆኑን እንመሰክራለን ነገር ግን ይህንም ብቻ ብሎ ቢሄድ ለያዘው የጥመት አስተሳሰብ የሚመች ነገር አይደለም የነሱን የራሳቸውን ፍልስፍና ጫኑበት ምን አለ ቢማዕና ሲፈት ልቃኢማ ነው ቁርአንን ሳይሆን የፈለገው ምኑን ነው አሁን ያለውን ከአላህ ዘንድ የወረደውን ቁርአንን አለመሆኑን ግልጽ አድርጎ ሄዷል። እነዚህን ነገራቶች የምንረዳው ትንሽ የአሻሪዎችን ቃኢዳ የተረዳ ሰው ካልሆነ በስተቀር አብዛኛውን ጊዜ እንዲህ አይነት ንግግሮችን እየተጠቀሙ ሰዎችን ለመሸወድና ለማምታታት ይጠቀሙበታል። አሁንም ቀጣይ የሚለውን ነገር ስሙ። ምን አሉ? ወደ ሸርሑ ስንገባ ነሽሀዱ እንመሰክራለን እነሁ እነሁ አይ አልቁርኣን

ይሄማ ከሆነ አላህ በፈለገው ጊዜ ይናገራል የሚለው የአህሉ ሱና ወል ጀማዖች አቂዳ ሊመጣባቸው ሆነ። ነገር ግን እነሱ አላህ በፈለገ ጊዜ ይናገራል፣ በፈለገው አይነት ሁኔታ ይናገራል የሚለውን ነገር ስለማያምኑበት አቂዳቸውም ስላልሆነ፣ አቂዳቸው ፍልስፍናቸው ጋር ስለማይገጥም ምን አለ አዘል የሆነው ንግግሩ ነው። ስለዚህ አህባቾች ዘንድ ቁርአን መክሉቅ አይደለም። ቁርአን ከላሙላህ ነው ከተባለ ምንድን ነው የሚፈልጉበት? የአላህ ስብሓነ ወተዓላ አዘልይ የሆነውን ንግግሩን እኛ አህሉ ሱና ወል ጀማዓ የምናምነው አላህ ስብሓነ ወተዓላ በጅብሪል አማካኝነት ይህ የወረደው ቁርአን ከላሙላህ ነው ብለን እናምናለን። ይህንን እነሱ አያምኑ። አዘልይ የሆነውን ንግግሩን ተመለከታችሁ። በዚህ አይነት መልኩ ነው። አሁን አንዳንዱ ይህንን ሲያዳምጥ አዘልይ የሚለውን ነገር ያልፈዋል፣ አይገባውም፣ አልገባውም።

ታማኙ ጅብሪል አለይሂ ሰላም ይህንን ቁርአን ይዞ ወርዷል። ምን ብሎ ጥምዝዝ ያደረገው? ይህንን አስተሳሰብ ለራሱ የፍልስፍና አካሄድ እንዲመቸው ዒባራ የቁርአንን ገለጻ የቁርአንን ገለጻውን ነው እንጂ ቁርአንን አይደለም። አላህ የዛን ጊዜ ተናግሮበታል የሚልን ነገር እንዳያስይዝባቸው፣ ማለት እዚህም ጋር አህባሽ ከአሻዒራ የያዘችውን ፍልስፍና ተጠቅሟል። ምን ብሏል? ዕባራ ነው። አሁንም እነዚህ ወላሂ መክሉቅ ነው አላለም ምናም ሲሉ የነበሩ ሰዎች ለዚህ ፍልስፍና ንክ የሆኑ ንግግሮችን፣ እርግጥ ነው አይረዷቸው፣ አለመረዳት አንፃር ሊሆን ይችላል ብለን ነው ይህንን ንግግራቸውን በዚህ አይነት መልኩ ይዘን የመጣ

ለምሳሌ ኪታባቸው ላይ ብንመለከት ይህንን ኪታባቸውን ተመልከቱ ሲራጡል ሙስጠቂም ገጽ 43ኛው አካባቢ ላይ እንመልከት ተመልከቱ እዚህ ጋር ምን ይላል ወልቁርአኑ ለሁ ኢጥላቃኒ ቁርአን ሁለት አይነት አገላለጽ አለው በሁለት አይነት ገለፃዎች ገለጻዎች ቁርአን ሊገለጽ ይችላል ሱብሃንአላህ ምክንያቱም ለራሳቸው አካሄድ እንዲመቻቸው ሁለት አይነት ገለጻ ሰጡ ከዚህ ጋር ተመልከቱ ሃህ ልኩቱ ልሙነዘለቱ ኩሉ ባራቱን ቱልሙነዘላ የሚነው አሁን እኛ ቁርአን ነው ብለን ከላሙላህ ነው ብለን የያዝ ነውን ማለት ነው። ይህ ቁርአን ነው ምንድነውአለ ኩሉሃ ዕባራቱን ሁሉም ባራ ገለጻ ነው። ከላምላ ሳይሆን ገለጻ ነው። ይህ የአላ ንግግር አይደለም። በኪታቦቻቸውም ደረጃ በንግግርም ደረጃ በግልጽ የሚናገሩት ነገር ነው። ነገር ግን የዚህን አይነት ሴረኛ የሆነ አካሄድ

አሕባሾች ቁርአን ከላሙላህ ነው ሊሉ ይችላሉ። ቁርአን መክሉቅ ነውም ሊሉ ይችላሉ። አህሉ ሱና ወልጀማዓዎች በየትኛውም ሁኔታ ቁርአን መክሉቅ ነው ይሉ። አሕባሾች ቁርአን መክሉቅ ነው የሚሉት አህሉ ሱና ወልጀማዓዎች ከላሙላህ ነው ብለው የሚያምኑት ስለዚህ ከላሙላህ ነው ብሏል የምትሉ ሰዎች ይህንን ቁርአን አይደለም ከላሙላህ ያለው ይህንን የወረደውን ቁርአን ማይወሸካችሁም። አብዱላህ አልሀራሪ መክሉቅ ነው እያለ ነው። ኪታቡን አሳየናችሁ። ለዚህ አይነት በአሻዒራ ፍልስፍና የታጨቁ ንግግሮችን በመካከል እያስገቡ ሰዎችን ማደናገር ተገቢ አይደለም። በግልጽ አቂዳችሁን የምትኮሩበትና የምታምኑበት ከሆነ በግልጽ መናገር ነው። ቁርአን መክሉቅ ነው የምትሉበትን ነገር መክሉቅ ነው ማለት ነው። ለበለዚያ ደግሞ የምትናገሯቸውን ነገሮች ዒባራት ነው ቢማዕና ሲፈት ልቃኢማ ነው የምትሉትን ነገር አብራርታችሁ መናገር ከዛም፣ የንጹህ አቅል ባለቤት የሆኑት መርጦ ይከተሉ። ትክክለኛውን የሐቁን ጎዳና ይከተሉ።

አንድ አይነት ቁርአን አይደለም። ለምን እንዲያርጋችሁ? ተለያዩታላችሁ። የእናንተን አካሀድ እንዲገጥም ለማድረግ ቁርአን መክሉቅ ነው የምትሉበትን ቦታ እንዳይነካባችሁ መክሉቅ ነው አንልም። እንዲሁም ደግሞ ለፍዙል ሙነዘልን ከፈለግን ደግሞ ዝም ብለን ያለ ምንም ሰማችሁት፣ አለፍዙል ሙነዘልን ከፈለግን ያለ ምንም ነገር ቀጥታ መክሉቅ ነው አንልም። ነፍዙል ሙነዘል ማለት የትኛው ነው? አላህ ያወረደው የሆነው ቁርአን ማለት ነው። ይህንን መክሉቅ ነው ያለ ምንም ነገር መክሉቅ ነው አንልም ማለት

ብሎ እንደሚላቸው ማለት ነው። ያንን ለማብራራት ነው። ወደፊትም ቪዲዮ ላይ የምታገኙት ነገር የዚህ አይነት የአብዱላህ አልሐራሪ ከአሻዕሮች የያዙ አጠቃላይ የፍልስፍና አካዶች የታጨቁበትና እንደዚህ አይነት የሆኑ አሻዕሮች የሚጠቀሟቸው ዒባራ ሲፈት ልቃኢማ ቢዛቲሂ እያሉ የሚጠቀሙባቸው የሆኑ ሰዎችን ተራውን ሕዝብ ሊያደናግሩ ምንድን ለማለት ነው የተፈለገው ብለው እንዲደናገሩ የሚያደርጉ ነገራቶችን እየተጠቀሙ ቁርአን መክሉቅ ነው አንልም ሊሉ ይችላሉ። ነገር ግን ሐቁና ተጨባጩ የምትመለከቱት ነው። አብዱላህ አልሐራሪም ኪታቡ ላይ እንዳስቀመጠው ነው። ለቁርአን ሁለት አይነት ገለጻ ሰጥተው ለራሳቸው በሚመቻቸው መልኩ መክሉቅ ነው የሚሉበት ቦታ አለ፣ ከላሙላህ ነው የሚሉት አለ። ከላሙላህ ብለው የሚገልጹት የትኛውን ነው? አላህ ስብሐነሁ ወተዓላ ተናጋሪ ነው፣ የመናገር ሲፋ አለው የሚለውን ነው ከላሙላህ የሚሉት ነገር ግን አላህ በፈለገ ጊዜ ይህንን ቁርአን ተናግሮበታል፣ አያምኑበት። የዚህን አይነት የፍልስፍና አካሄድ ያላቸው ሰዎች ናቸው። ሙሉ ቪዲዮውን ገብታችሁ ቁርአን የጅብሪል ቃል አይደለም የሚለውን በሚል ርዕስ የተናገረበት ቪዲዮ ነው። 22 ደቂቃ ነው። በደንብ አዳምጨዋለሁኝ። ቪዲዮ ላለማስረዘም እንጂ ከዚህ በላይ ብዙ ነገራቶችን ማብራራት ይቻል ነበር። ነገር ግን ሙሉ ማየት ትችላላችሁ። ዋናው እንደ ሐሳብ ግን ቪዲዮ ላይ የአሻዒሮች የሚጠቀሙበት የፍልስፍና ቃላቶች ስላሉ ያልገባችሁ እነዚህ እነዚህ እነዚህ ቃላቶች ምንድን ናቸው ብላችሁ እነሱን ራሳቸውን ሂዳችሁ መጠየቅ ትችላላችሁ። ነገር ግን አሁንም በግልጽ የምንናገረው ይህንን የወረደውን ቁርአን አላህ ሱብሐነሁ ወተዓላ ከላሙላህ ነው እያለው እየተናገረ፣ እነሱ ይህንን የወረደውን ቁርአን ከላሙላህ አይሉት። ስለዚህ ወላሂ ወቢላሂ እያላችሁ ስትምሉ የነበራችሁት የአህባሽ ጭፍሮች ረጋ በሉና ሐቅን ተከተሉ። ጭፍን አትሁኑ፣ ሙቀሊድ አትሁኑ። አይናችሁን ጨፍናችሁ እነሱ አይምሯችሁ አላህ የሰጣችሁን አይምሮ ተጠቀሙበት። ከሌሎች ፍጡሮች እንድንለይ ያደረገን አይምሮ ሰጥቶ እንድናገናዝብ ነው። ሰማችሁ አደላ? ይህንን የኔን ንግግር ሰማችሁ። ከዚ የሱን ንግግር ደግሞ አዳምጡና ሐቁ የቱ ነው የሚለውን ነገር አገናዘቡ። አይምሯችሁን ለእነሱ ሰጣችሁ፣ እነሱ እንዲያሽከረክሯችሁ አትፍቀዱ። በራሳችሁ ማገናዘብ ትችላላችሁ። ሱብሃነላህ